ሰላም ውድ የመርካቶ ቴሌቪዥን ተከታታዮቻችን እንደምን አላችሁ? እንግዲህ እንደተለመደው ለእናንተ ይጠቅማል፣ መፍትሄ ይሆናል ብለን የምንላቸውን የተለያዩ ፕሮዳክቶቻችንን ዛሬም ደግሞ በመርካቶ ቲቪ ይዘንላችሁ መጥተናል። ዛሬ የሚገኘው የመርካቶ የውበት መጠበቂያ ፓኬጅ ውስጥ ሲሆን፣ ዛሬ ደግሞ እንደምታዩት ለእናንተ የተለያዩ አይነት ፕሮዳክቶችን ይዘንላችሁ መጥተናል። እንግዲህ መርካብ ቴሌቪዥን እንደሚታወቀው እናንተ ከቤታችሁ ሳትወጡ የትምስ አትጉላሉ። ጊዜው ደግሞ አሁን መጪው ክረምት ነው። ስለዚህ ባላችሁበት ቁጭ ብላችሁ ቴሌቪዥናችሁን ብቻ በመመልከት ከቤታችሁ ሆናችሁ የምትገበያዩበትን እድል ይዘንላችሁ መተናል። ስለዚህ እናንተ አትጉላሉ፣ እኛ ሁሉንም ነገር እናመጣላችኋለን እያልን ነው። ከታች በምትመለከቷቸው ስልክ ቁጥሮች እየደወላችሁ ከእናንተ የሚጠበቀው ማዘዝ ብቻ ነው ማለት ነው። እንግዲህ ዛሬ ደግሞ ወደ ተፈጥሮ እንመለስ የሚለንን የአፍሪ ሄርባል ፕሮዳክቶች ነው ይዘንላቸው የመጣ ነው። እዚህ ስቱዲያችን ደግሞ የአፍሪ ሄርባል የማርኬቲንግ አድቫይዘር አለ እሱን ወደዚህ ይጋብዛለሁ። ሰላም ሰላሙ፣ እንኳን ደህና መጣ። እስኪ ለተመልካቾቻችን ራስህን እንድታስታውቅልን። መልካም ሰላም፣ ጤና ይስጥልን። የመርካቶ ቲቪ ተመልካቾቻችን፣ ስሜ አቤልጋሹ ይባላል። የአፍሪ ሄርባል ኮስሞቲክስ ማርኬቲንግ አማካሪ ነኝ። ድርጅታችን አፍሬርባል ኮስሞቲክስ እንደሚታወቀው ተፈጥሮ ይዘት ብቻ ያላቸውን የውበት መጠበቂያዎች የሚያመርት ድርጅት ነው። ከነዚህም ውስጥ ስኪን ኬር እና ሄር ኬር ፕሮዳክቶቻችን በጣም በደመዮቻችን ተወዳጆች ናቸው። አሁን አንቺ እንዳልሽው ፕሮዳክት ላይናችን ከፀጉር ቅባት ጀምሮ፣ ሻምፖ፣ ኮንዲሽነሮች፣ ሳሙናዎች ድረስ ይሄዳልና ከሳሙናዎች ለመጀመር ያክል ከአስር አይነት በላይ ሳሙናዎች አሉን። እነዚህ ሳሙናዎች ከተለያዩ ግብዓቶች የሚዘጋጁ ናቸው። እያንዳንዳቸው የየራሳቸው የሆነ ጥቅም ያላቸው ናቸው። ለምሳሌ የእርድ ሳሙናን ብናይ፣ እርድ በተለምዶ እናቶቻችን ሴትቶቻችን ቤት ውስጥ የፈጩ ፊታቸውን ይጠቀማሉ። እኛ ደግሞ ሞር ሳይንሳዊ ይዘቱን በጠበቀ መንገድ ተፈጥሯዊ ይዘቱን ጠብቀን ወደ ገበያ ዘንድ መተናል ማለት ነው። የአርድ ሳሙና ምንድን ነው የሚያደርገው? ናቹራል ስኪን ቶናችንን በተለያዩ ምክንያቶች እናጣለን። በፀሐይ፣ በአቧራ ምናምን ትክክለኛ ከለራችንን እናጣለን። እስፔሻሊ የአፍሪካውያን የኛ ኢትዮጵያ የምትገኝበት አካባቢ የኢኩዌተር ፀሐይ ነው የሚያገኘ በጣም ከባድ ፀሐይ ነው። በዛ ምክንያት ትሩ ከለራችንን ስሩ ዳይሬስ እናጣለን። እርድምን ያደርጋል ናቹራል ስኪን ቶናችንን ሪከቨር ያደርጋል ማለት ነው። የእኛ ሳሙናዎች የሚለዩት በምንድን ነው? ሺያ በተር እና ኮኮናት ኦይል ኢንትሮዲስ የተደረጉ ናቸው። በጣም ከፍተኛ የሆነ ለቆዳ አስፈላጊ የሆኑ ንጥረ ግብሮችን የያዙ ግብአቶቻችን ናቸው ማለት ነው። በተመሳሳይ ሌላ ለመጨመር ያክል ቡና፣ የቡና ሳሙና ምንድን ነው የሚያደርገው? የቆዳ አይነት ብዙ አይነት ቆዳ ወዛማ ቆዳ አለ፣ ደረቅ ቆዳ አለ። ከቡና ሚዘጋጅ ማለት ነው። የቆዳ አንትናችን ደረቅ ቆዳ ያለው ሰው አለ፣ ወዛም ቆዳ ያለው ሰው አለ። ግማሽ ወዛም እና ግማሽ ደረቅ ደግሞ ያላቸው ሰዎች አሉ። ሰው ምንድነው አንዳንድ ሰዎች ኢቭን በሳሙና ታጥበው ልክ እንደጨረሱ ድርቅ ይላል ቆዳቸው። ሶ ቡና በተፈጥሮ ምናልባት ሲቆላም ካያችሁ ብረምጣዱ ላይ ወዝ ይዞ ይመጣል። ሶ ምንድነው የቡና ሳሙናችን የሚያደርገው ደረቅ የፊት ቆዳ ያላቸውን ሰዎች ወዘን ሶስት አራት እጥበቶች ሁሉ ወዝን ሊኖራቸው ያደርጋል ማለት ነው። ለወዛም ፊት አንመክረው። ወዛም ፊት ከሆነ ደግሞ እጅግ በጣም ወዛቸውን ያበዛል። ወደ ምን ያመራል? ወደ ብጉር ያመራል። ይህን ካለን አሳናቀር በዚሁ የጥቁር አዝሙድ ሳሙና ለንሳየጥቁር አዝሙድ ሳሙና በጣም የሚገርም ነገር ነው። ላይ ሰምተን አናውቅም። የተለመደ አይደለም በትክክል አሁን ወዝ አልኩሽ። ጥቁር አዝሙድ ደግሞ ምንድነው ለየት የሚያደርገው? እሺ ቅድም ቡና ደረቅ ፊትን ወዛም እንዲሆን ያደርጋል ብሻለው። ጥቁር አዝሙድ ደግሞ በውስጡ ቻርኮል አለው። ያ ቻርኮል ምን ያደርጋል? የፊት እንትናችንን ያስተካክላል። አሁን ለወዛም ፊት ምንመክረው የጥቁር አዝሙድ ሳሙናችን ነው። ምን ያደርጋል? ወዝ ሲበዛ ሽፍታ ይመጣል። ሽፍታው ደምን ያድጋል፣ ወደ ብጉር ያድጋል ማለት ነው። ስለዚህ የፊት ወዝን በማስተካከል ሽፍታ እንዳይመጣ ወይም ብጉር እንዳይከሰት ያደርጋል ማለት ነው። ያደርጋል ከብዙ በጥቂቶቹ ሳሙናዎቻችን እነዚህን ይመስላሉ ማለት ነው። በጣም የሚገርም ነው። አሁን እንግዲህ እነ ሁሉም የተለያዩ አይነት ሳሙናዎች ናቸው። ያንዳንዱ ሳሙናዎች ሰው ገዝቶ ሲጠቀም የራሳቸው የሆነ ደግሞ ጥቅም አላቸው ማለት ነው። እሺ እንደዚህ ካለን አይቀር አሁን እዚ ጋር ይሄ የጥቁር አዝሙድ ሳሙና ነው። እጅ ላይ ያለው ይሄ ሳሙና ከጥቁር አዝሙድ በራሱ ተፈጥሯዊ በሆነ መንገድ ነው የተሰራው። በትክክል ግን ግንምንዳልኮች ግብአቶቹ ግን አሉት እነዚህ ግብአቶች ሺያ በተር ኮኮናቱ ኦይል ቫይታሚን ኢ ተጨማሪ ነርቸር የሚያደርጉ ናቸው ቆዳችንን። ስለዚህ ብዙ ፐርሰንት ከሰማንያ ፐርሰንት በላይ የሚሆነው የምን ኤክስትራክት ነው የጥቁር አዝሙድ ኤክስትራክት ነው። ግን ኮምፕሊመንተሪ የሆኑ ኒውትሪየንቶች ኢንትሮዲስ እናደርጋለን ማለት ነው። አዎ፣ እንግዲህ አሁን ብዙ ጊዜ እኛ ሁላችንም የምንቸገረው ነገር ይመስለኛል የፊታችንን ለመታጠብ ሳሙና ብዙ ጊዜ እንቸገራለን፣ ወይ አይስማማንም አናቆም። እነኚህ እንግዲህ በጣም ለሰው ጠቀሜታ የሚሰጡ እንደገና ደግሞ ላለብን ችግር መፍትሄ ሊሆኑ የሚችሉ ናቸው። በትክክል። በጣም አሪፍ ሰው። ተመልካቾቻችን እንግዲህ እዚህ ጋር የምታያቸው የተለያዩ አይነት ሳሙናዎች አሉ። ቅድም እንግዲህ እንዳየነው ይሄ የጥቁር አዝሙድ ሳሙና አለ፣ ወዛችንን ኮንትሮል ማድረግ የሚችል እንደገና ደግሞ የቡና ሳሙና ያልነው ደግሞ ደረቅ ለሆነ ፊት ወዝ እንዲኖረው ያደርጋል። እንዲሁም የእርድ ሳሙና አለ። በፀሐይ የተጎዳ ፊት ነው አይደለ? ናቹራል ስኪን ቶናችንን ያጣንበት በአቧራ በምናምን እሱን ሪከበር ያደርጋል ማለት የፊት ቅላት እንዲኖር ፍክት እንድንል ያደርሳሆነ ያደርጋል ማለት ነው። ስለዚህ ተመልካቻችን እነኝን ሁሉ ፕሮዳክቶች ማግኘት የምችሉት አሁንም እዚሁ መርካቶ ቲቪ ለእናንተ ይዞላችሁ መጥተዋል። ከታች በምታያችሁ ስልክ ቁጥሮች በመደወል ብቻ ያላችሁበት እኛ እንመጣለን። እንግዲህ የሚገርምህ ደግሞ አቤል እኛ እነኝን ሁሉ ነገሮች ይዘን ስንሄድ በሰላሳ ብር ብቻ ነው ዴሊቨሪ ፊያችን የሚገርምህ። ስለዚህ ሰው ከቤቱ ሳይወጣ ሳይንገላታ ባላችሁበት በሰላሳ ብር ብቻ ደግሞ በኪሎ ሜትርም አይደለም ሁሉም በአዲስ አበባ ቦታዎች ላይ በሰላሳ ብር ዴሊቨሪ ቤታችሁ ድረስ ይዘን እንመጣለን ማለት ነው። እንግዲህ ዋናው ዓላማችን እንደመርካቶ ቴሌቪዥን ደግሞ ሰው ኢንፎርሜሽን እንዲኖረው ነው። ብዙ ጊዜ ቅድም እንዳልኩ የኢንፎርሜሽን ጋፕ አለ። አሁን ይህንን ሳሙና ዝም ብዬ ከሚገዛውና ኢንፎርሜሽን አውቄ ከሚገዛው ኢንፎርሜሽኑን ሳቅ ጥሩ ነው። ሰውን የመለካቱም ቲቪ ዋና አላማውም ደግሞ ሰውን ግንዛቤ ማስጨበጥ ነው እና አፍሪ ሄርባል እንግዲህ እንደምታዩት በጣም ሁሉም ነገር ተፈጥሯዊ በሆነ መልኩ ከተፈጥሯዊ ነገሮች የተሰራ ፕሮዳክቶችን ወደ እናንተ ይዞላችሁ መጥቷል። ሻምፖና ኮንዲሽነር ለጸጉራችን እስኪ ስለሱ ደግሞ ትንሽ ነገር እንበል። መልካም አሁን የገለችውን ነገር አሁንም ቤታችሁ ሆናችሁ በሰላሳ ብር ብቻ እያዘዛችሁ ምርቶቻችንን ከመርካቶ ቲቪ ማግኘት ትችላላችሁ ለማለት እንወዳለን። ሌላው ሳሙናችን ብዙ ጊዜ የተለመደ አይደለም፣ የግመል ወተት ሳሙና ነው። በትክክል ከግመል ወተት የሚሰራ ሳሙናችን ነው። ይሄ ሳሙና ምንድን ነው የሚያደርገው? የፊት መሸብሸብ ያለባቸው ሰዎች በተለይ ጥርት ያለ የፊት ቆዳ እንዲኖራቸው፣ ለስላሳ የፊት ቆዳ እንዲኖራቸው የግመል ወተት ሳሙና ሪኮመንድ እናደርጋለን። በተጨማሪም ለህፃናት ለብቻ ያዘጋጀ ነው ሳሙና አለ። ይሄ በተለይ ምንድነው ብዙ ወላጆች የሚቸገሩበት ነገር ነው። የሚመጡት የህፃናት ሳሙና ከዚህ በፊትም ቀድሜ እንደገለጽኩት ተጠያቂነት ያላቸው አይደለም ከውጭ የሚገቡ ምርቶች ስለዚህ ህፃናት ደግሞ ሴንስቲቭ የቆዳ ታይፕ ያላቸው ናቸው። ዝም ብለን ያገኘነውን ሳሙና ምንጠቀም አንችልም። ስለዚህ ምንድነው አለርጂ እንዳያጋጥማቸው ጤናማ የቆዳ ቴክስቸር ኖሯቸው እንዲያድጉ ስለሚያስችላቸው አሁንም የመርካቶ ቲቪ ተከታታዮቻችን ለልጁ የሚያስቡ ከሆነ ባሉበት ሆነው በሰላሳ ብር ብቻ የእኛን ፕሮዳክቶች ከመርካቶ ቲቪ ማዘዝ ይችላሉ ለማለት እንወዳለን። በጣም የሚገርም ነገር ነው እንግዲህ አፍሪ ርቫ ሊዞልን የመጣው እኔ ባይዘወ የግመል የወተት ሳሙና ሲባል ትንሽ ግር ይላል አይደለ እና በጣም ማወቅ የምፈልገው ነገር ነበረ። እንግዲህ እንዳልከው የግመል ወተት ሳሙና ደግሞ በተፈጥሮ መንገድ ፊታችን ሽብሽብ ሊል ይችላል። ያንን እንግዲህ እንደገና አሪፍ በሆነ ቴክስቸር ያደርግልናል ማለት ነው። እና ደግሞ በዚህ አጋጣሚ አቤል፣ ብዙ ጊዜ እኛ እንግዲህ የተለመደው ህጻናቶችም ትልቁም ሰዎች አንድ አይነት ሳሙና ነው የሚጠቀሙት። ለህጻልጅ ተብሎ ብዙ ጊዜ ሳሙና ሲመረጥ በጣም ሬድ ነው። እንግዲህ አፍርሄርባል ይሄንን የመሰለ ፕሮዳክት ይዞ ልንመጥተል በጣም የሚገርም ነገር ነው። እንግዲህ ተጠቅማችሁ ደግሞ በደምብ መፍትሄ እንደምታገኙበት በጣም እርግጠኞች ነን። እስኪ ደግሞ ቀጣይ ወዳሉ ፕሮዳክቶች እንሄድ።